በቅድሚያ እናመሰግናለን የመጀመሪያው ጥያቄያችን የሚሆነው ለሁሉም መነሻ እንዲሆን የኢትዮጵያ እግር ኳስ ፌዴሬሽን አሁን በዚህ ወቅት የሚመራበት የዲስፕሊን መመሪያ የትኛው እንደሆነ ከሱ ብንጀምር። የዲስፕሊን መመሪያው እንደሚታወቀው ባለፈው ዓመት በአጠቃላይ በኢትዮጵያ ከፍተኛ ሊግ፣ በኢትዮጵያ ፕሪሚየር ሊግና በኢትዮጵያ አንደኛ ሊግ ውድድሮች ያጋጠሙን ከፍተኛ የስፖርታዊ ጨዋነት መጓደል ችግሮች ነበሩ። እነዛን ችግሮች መነሻ አድርገን ከሚመለከታቸው ባለድርሻ አካላት ጋር ከሁሉም የእግር ኳስ ባለድርሻ አካላት ጋር ውይይቶች ተካሂደው ጥናትን ተዘጋጅቶ በዛ ጥናት ላይም ውይይት ተደርጓል እና ከጥናቱ አንዱ ግኝት የነበረው ምንድን ነው፣ የዲስፕሊን መመሪያው አይቀጣም፣ አያስተምርም፣ ወይም ደግሞ አያሻሽልም፣ ሊያርምም አይችልም የሚል መደምደሚያ ስለነበረ የዲስፕሊን መመሪያው ማሻሻል አስፈላጊ ሆኖ በመገኘቱ ምክንያት ባለፈው ዓመት ክረምት ላይ የዲስፕሊን መመሪያ እንዲሻሻል አድርገናል። በስራ አስፈጻሚ ኮሚቴ ከጸደቀ በኋላ በ2009 ዓ.ም የውድድር ዘመን ተግባራዊ እንዲሆን ሙሉ በሙሉ ተግባራዊ እንዲሆን ተደርጓል። የግንቦት አምስት የመቀሌና የባህር ዳር ከነማ ውድድሩ ለምን ተቋረጠ የሚለው እንዴት አያችሁ? ይህን በተመለከተ ውድድሩ የተቋረጠበትን ምክንያትና መነሻውን በሚመለከት በአሰራችን መሰረት በኢትዮጵያ እግር ኳስ ፌዴሬሽን አሰራር መሰረት እኛ በዋናነት ሪፖርቶቹን ነው የምንወስደው። የዚህ የጨዋታ መሪዎች አሉ። የነዚህ የጨዋታ መሪዎች ዳኞችና ኮሚሽነር መደበናል። ስለዚህ ከነዚህ የጨዋታ መሪዎች ባገኘነው ሪፖርት ላይ ተመስቶ ውሳኔዎች፣ የተለያዩ ውሳኔዎች ተላልፈዋል። ስለዚህ ጨዋታው የተቋረጠበትን ሰዓት፣ የተቋረጠበትን ምክንያት፣ የመሳሰሉትን በሙሉ እኛ የወሰድ ነው። በመደበኛው አሰራር ሁሉም ክለቦች በሚመሩበት የጨዋታ ህግ መሰረት እንደሆነ መታወቅ አለበት። በዋናነት ለዚህ ውሳኔ እንዲደርሱ ያበቃቸው መሰረታዊ ጉዳይ ምንድን ነው ወይም ሪፖርቱ ላይ የተነሱ እውነታዎች ምን ነበሩ? ለጨዋታው መቋረጥ መንስኤ የሆኑት ነገሮች ወይም ደግሞ ለጨዋታው መቋረጥ ምክንያት ናቸው የተባሉት ነገሮች በሙሉ በውሳኔያችን ላይ በግልጽ አስቀምጠናቸዋል። በማንኛውም እንደ ማንኛውም ኢንተርናሽናል ውድድር የጨዋታ ዳኛው የዳኞች ሪፖርት እና የኮሚሽነር ሪፖርት ኮሚሽነሩ እንደዚህ ብሎ ነው የጻፈው፣ ዳኛው እንደዚህ ነው ብሎ የጻፈው ተብሎ በየትኛውም ሚዲያ በየትኛውም ውድድር ላይ ተገልጾ አያቅም። ስለዚህ ይህን ጉዳይ እኛ ጥፋተኛ ናቸው ብለን ባልናቸው የውድድር መሪዎች፣ ጥፋተኛ ናቸው ተብሎ በታመነባቸው ተጫዋቾች፣ እንዲሁም ጥፋተኛ ሆነው በተገኘው ክለብ ላይ የኢትዮጵያ እግር ኳስ ፌዴሬሽን የፍትህ አካላት ውሳኔያቸውን አስተላልፈዋል። ግልጽነትና ተጠያቂነት የፌዴሬሽኑ አንዱ መለያ ነው። ስለዚህ በሚወሰኑ ውሳኔዎች ላይ የሚመለከታቸው አካላት ቅሬታ አለን ካሉ ለውሳኔ ያበቁ ወይም ለውሳኔ ወደ መንደርደሪያ የወሰዱ ሀሳቦችን እውነታዎችን እንዲገለጽላቸው አይደረግም፣ በእናንተ አሰራር በሚገባ ተገልጾላቸዋል። የኢትዮጵያ እግር ኳስ ፌዴሬሽን የሚሰራው ለሁሉም ክለቦች ነው። ለሁሉም ክለቦች ደግሞ መረጃዎችን እንዴት ያስተላልፋል የሚል የራሱ የተቀመጠ የአሰራር ደንብ አለው። በዛ አሰራር ደንብ መሰረት በአብዛኛው በየውድድሩ ሳምንት ስለየውድድሮቹ አጠቃላይ መግለጫ ለሚመለከታቸው አካላት ለክለቦች የሚሆኑ የሚመለከታቸው አካላት በሙሉ እንዲደርስ ይደረጋል። ስለዚህ ይህ አሰራር ግልጽነትን በውድድር ስርዓት ውስጥ ግልጽነትን ከማስፈን አኳያ ትክክለኛውና ተገቢው ዓለም አቀፍ አሰራር ይህ ነው። ይህንን ደግሞ በሚገባ ተግባራዊ አድርገናል። ቅሬታቸውንም አቤቱታቸውንም የሁሉንም ክለቦች ነው። አሁን ስለ አንድ ክለብ አደለም የምንናገረው፣ የምንናገረው ስለ ኢትዮጵያ ክለቦች ውድድር ነው። ይህን ኢትዮጵያ ክለቦች ደግሞ እነዚህ የኢትዮጵያ ክለቦች ደግሞ የሚመሩበትን የውድድር ደንብ ስርዓት እራሳቸው አጽድቀው እራሳቸው በመረጡትና በሰየሙት አካል እንደሚመራ መታወቅ አለበት። ይሄ አካል የነሱ ስብስብ የግንቦታ አምስቱ የመቀሌና የባህር ዳር ከነማ ውሳኔ ምን ያህል የፌዴሬሽኑን መርሆች አሰራሮች እየጠበቀ ነው ብሎ ማሰብ ይቻል? በእርግጥ ጨዋታ ተቋርጧል። የተፈጠሩ ችግሮች አሉ። እነዚን ችግሮችን ሪፖርቱ መሰረት አድርጎ የኢትዮጵያ እግር ኳስ ፌዴሬሽን ውሳኔ በሚያስተላልፍበት ወቅት ለሁለቱም ክለቦች ሁለቱንም ክለቦች በማይጎዳ መልኩ ውሳኔውን ለማሳለፍ ጥረት ተደርጓል። በዚህ ነገር የሚታየው ምንድነው? ክለቦችን በፍትሃዊነት የኢትዮጵያ እግር ኳስ ፌዴሬሽን ክለቦችን በፍትሃዊነት እንደሚያስተዳድር የሚያስተዳድራቸው መሆኑን ነው። እንደ ተፈጸመው ጥፋት ቢሆን ኖሮ እንደ ተፈጸመው ጥፋት ቢሆን ኖሮ ከዚህ ይከፋም ከዚህ ከበደም ቅጣት ውሳኔ ሊተላለፍ ይችል ነበር። ሆኖም ግን አንዳንድ ጊዜ የቅጣት ውሳኔዎች በሚተላለፉበት ጊዜ ሁኔታዎችን መሰረት አድርገው የሚቀዩበት ወይም ደግሞ በልዩ ሁኔታ የሚታዩበት አግባብ እንደሚኖር መታወቅ አለበት። ይህ ሲባል ግን ዋናው መሰረታዊ መርህ ይዛባል ማለት አይደለም። ለምሳሌ አንድ ታዋቂ ተጫዋች ከፍተኛ ጥፋት ቢያጠፋ እስከ ከፍተኛ ጥፋት ቢያጠፋ እስካሁን ድረስ ያበረከታቸው አስተዋጽኦች ወይም ደግሞ አስቀድሞ ከጨዋታው በፊት ይቅርታ በይፋ ከጠየቀ ወይም ደግሞ ቅጣቱን ቀለል ሊያደርጉለት የሚችሉ ሁኔታዎች አሉ። ይህ በየትኛውም የፍትህ አሰራር ውስጥ ያለ ነው። ስለዚህ ያንን መሰረት አድርገን ምናልባት የመጨረሻውን ቅጣት በሁሉም ክለቦች ላይ የመጨረሻዊ ቅጣት ውሳኔ ላናስተላለፍ እንችላለን። በተቻለ መጠን የሚተላለፉት ቅጣቶች ምንድን ነው ሊያስተምሩ የሚችሉ ወይም ደግሞ ወደፊት ከቅጣቱ ለቅጣቱ ለጥፋቱ ተመጣጣኝ የሆኑ ወደፊት ደግሞ ያጥፋት ጥፋት ተመልሶ እንዳይደገም ሊያደርጉ የሚችሉና ሌሎችንም የሚያስተምሩ መሆን አለባቸው ተብሎ ስለሚታመል የቅጣት እንደዛ ከሆነ በእናንተ የዲስ የመጀመሪያው የኮሚቴ ውሳኔ ላይ የመቀሌ ከነማ እግር ኳስ ቡድን በተመለከተ ያስቀመጣችሁት ነበር። ለጨዋታው መቋረጥ አንዱ የቡድን ደጋፊዎች ወደ ሜዳ መግባት ሆኖ ተገኝቷል ይላል። በእናንተ በታህሳስ 2009 ዲሲፕሊን መመሪያ መሰረት አንቀሰባ 2 ዙ4 ላይ ውድድር በሚካሄድበት ወቅት የአስተናጋጅ ክለብ ወይም ደጋፊ ወይም አመራ ወደ ሜዳ መግባትና ረብሻ በመፍጠር ውድድሩ እንዲቋረጥ ካደረገ አስተናጋጁ ቡድን ወይም ክለብ በፎርፌት ተሸናፊ ይሆናል፣ ከሁለት እስከ ዘጠኝ ነጥብ እንዲሁም የገንዘብ ቅጣትን ይመለከታል ይላል። ይሄ ውሳኔና ይሄ የእናንተ ዲስፕሊን ምን ያህል ተጣጥሞ ነው ውሳኔ? በእኛ በኩል በዚህ ጉዳይ ላይ አቶ ሰለሞንም ይጨምርበታል። እንዳልኩት በዝርዝር የህግ አተርጓጉምና በመመሪያ አተርጓጉምና በተሰጠው ውሳኔ ላይ ወይም የፍት አካላት በሰጡት ውሳኔ ላይ ዝርዝር ነገሮች ውስጥ አንገባም። ነገር ግን ይህንን መመሪያውን አንድ አንቀጽ ወይም ደግሞ በተናጠል የሚታዩ አንቀጾች ሳይሆኑ የዲስፕሊን መመሪያውን አጠቃላይ አጠቃላይ ይዘት መሰረት አድርጎ የሚተላለፉ ውሳኔዎች ናቸው። ለምሳሌ በየክፍሉ በየክፍሉ ያሉትን ድንጋጌዎች ብንወስዳቸው አንዱ ላይ ያለው ከሌላው ጋር የሚመሳሰልበት ወይም ደግሞ እያንዳንዱ አንቀጽ ራሱን ችሎ ወይም እያንዳንዳቸው አንቀጾች ደግሞ ተያያዥ የሚሆኑበት ሁኔታ። ስለዚህ ይህን መሰረት ስናደርግ በአንድ ምክንያት ብቻ በአንዱ አንቀጽ ላይ በተቀመጠው ብቻ ሳይሆን በአጠቃላይ መመሪያውን መሰረት አድርጎ የፍትሕ አካላት የሚሰጡት ትርጓሜ ነው። ስለዚህ የይግባኝ ሰሚ ኮሚቴው ጉዳዩን በሚገባ መርምሮታል። መርምሮ ምንም አይነት የሕግ አተረጓጎም ደግሞ መመሪያውን የጣሰ ፕሪንስፕል፣ የጣሰ መርሕ የጣሰ አሰራር ስርዓት ስላላጋጠመው ይህንን ውሳኔ የመጀመሪያውን ውሳኔ እንዲጸድቅ አድርጎታል። ጥፋተኛ የሆነው አንድ ክለብ አይደለም። በዚህ ጉዳይ ላይ እኛ አሁን በአንድ ክለብ ጉዳይ አንድ ክለብ አቋሚ ዘን እናንተ ከመጣችሁበት አካባቢ ያለ ክለብ ላይ በደል ደርሷል በሚል አይደለም መልስ የምንሰጠው። የእኛ ጥያቄ መሰረታዊ ጥያቄ ይሄ ለምን አልሆነም የሚል አይደለም። እናንተ በራሳችሁ ያስቀመጣችሁ ራሱን የቻለ የዲስፕሊን መመሪያ፣ የኢትዮጵያ እግር ኳስ ቴክኒክን የሚመራበት እኛ የምንለው የዲሲፕሊን መመሪያውን አልጣስንም። የዲሲፕሊን መመሪያውን የመተርጎም ስልጣን ወይም ደግሞ ዲሲፕሊን በዲሲፕሊን መመሪያው ላይ ዲሲፕሊን መመሪያውን መሰረት አድርገው የመወሰን ስልጣን ያላቸው አካላት በተረጎሙት መሰረት ውሳኔ ተላልፏል። ያስተላለፋችሁት ውሳኔና ዲሲፕሊን ህጉ ላይ የተቀመጠው ነገር የሚጋጩ ነገሮች አሉ ነው አይጋጩም ነው? እኛ መጀመሪያ ጨዋታው በምን ተቋረጠ ብለህ ለጠየቀው ጥያቄ በሁለት ችግሮች ምክንያት ተቋረጠ። አንደኛው ቴክኒካል ችግር ነው። ሁለተኛው የዲሲፕሊን ችግር ነው። በቃ አሁን አንቀጽ 4 ላይ መልስ ታገኛለህ። የቴክኒክ ችግሮቹ ምን ነበሩ? የዲሲፕሊን ችግሮቹ ምን ነበሩ? ጨዋታው ሲቃረጥ የቴክኒክ ችግሮቹ የነበሩት፣ መጀመሪያ ከዲሲፕሊን ችግሮቹ እንነሳ። የዲሲፕሊን ችግሮቹ አንደኛ፣ ተጫዋች በስትሬቸር ሲወጣ ከስትሬቸር ላይ ተነስቶ ስትሬቸር ያዦቹ ተጫዋቹን ሲያስቀምጡት በአግባቡ ስላላስቀመጡት ስላላ ከስትሬቸሩ ላይ ተነስቶ ስትሬቸር ያዦቹ ጋራ ድብድብ ፈጠረ አንድ ሁለተኛ፣ እሱ ድብድብ በሚፈጥርበት ጊዜ እና ድብድቡ በቀይ መስቀል አባላትና በስትሬቸር ላይ በወደቀው ተጫዋች መካከል በሚሆንበት ጊዜ ሌሎች ተጫዋቾች የተወሰኑ ተጫዋቾች መጥተው በድብድብ ውስጥ ተቀላቀሉ። የቀይ መስቀል አባላት ድብድብ በሚፈጠርበት ጊዜ እና ያ ተጫዋቾችም እርስ በርስ በሚፈጠርበት ጊዜ የቀይ መስቀል አባላቱም ሊደበደቡ አይገባም። ተጫዋቾቹም ሊደበደቡ ሊደባደቡ አይገባም። ስለዚህ በዚህ መካከል ማን ጣልቃ ገባ? የጸጥታ ኃይሉ ጣልቃ ገባ። ተመልካቹ ሜዳ ውስጥ ገባ። ተመልካቹ ሜዳ ውስጥ ገብቶ የድርጊቱ ተዋናይ ሆነ። ተመልካቹ ገባ። የጎሸ ተመልካች ለምን የቀይ መስቀል አባል ይደበደባል የሚል ተመልካች ገባ። የጸጥታ ክፍሉ ደግሞ ለድብድብ የገቡትን አካላት በሙሉ ማስከበር ስላለበት፣ መከልከል ስላለበት የጸጥታ አካሉ መከልከል የያዘ በዚህ መካከል የነበረው ግብግብ የነበረው ግብግብ ለፀጥታ ኃይሎቹ ከአቅም በላይ ስለነበረ ፀጥታ ኃይሎቹ ደግሞ መቆጣጠር ግዴታቸው ስለነበረ ኢንተራፕት አደረገ። ጨዋታው ለጊዜው ምን ሆነ? ተቋረጠ። የተቋረጠው ለጊዜው ነው የተቋረጠው በረብሻው ምክንያት። ስለዚህ በዲሲፕሊን ዋይዝ የተፈጠሩት ነገሮች እነዚህ ናቸው። እነማን በዛ ውስጥ ተዋና የነበሩ? ምን አይነት ጥፋት ፈጸሙ? በማን ይዳኛሉ? ይሄ የራሱን የቻለ በደንባችን ላይ የተቀመጠ ነገር አለ። የዲሲፕሊን ጥፋቶች ሲፈጸሙ የፍትህ አካላት የዲሲፕሊን ኮሚቴዎች ውሳኔ ይሰጣሉ። የተፈጠሩትን የዲሲፕሊን ችግሮች በሙሉ በማጣራት ይሄ አንዱ ነው። ቴክኒካል ችግር የተፈጠረው ምንድን ነው? የተቋረጠውን ጨዋታ ማስቀጠል ሲገባ እንዲቀጥል አልተደረገም። ቴክኒካል የተፈጠረው ችግር ይሄ ነው። ጨዋታው እንዲቀጥል መደረግ አለበት ቢቻል በዛው ዕለት ደቂቃ ካለ በዛው ዕለት የፀጥታ ኃይሎች ሜዳውን ካጸዱ በኋላ መቀጠል አለበት። ባይቻል በማግስቱ መቀጠል አለበት ደንባችን ስለሚል። ሁለተኛው የቴክኒክ ችግር በዕለቱ የተመደበው ዳኛና በተዕለቱ የተመደቡት ኮሚሽነር ፕሮሲጀር የሚባሉ በህጉ የተቀመጡ በእግር ኳስ ሕግ የተቀመጡ ቅደም ተከተሎች የሚባሉ አሉ። በአንዳች ምክንያት ጨዋታ በሚቋረጥበት ጊዜ በቅደም ተከተል መከናወን ያለባቸው ጉዳዮች አሉ። እነዛ ነገሮች አልተከላሉም። የተጎዳን ተጫዋች ተገቢ ባልሆነ መልኩ በቁማቸው ሲጥሉት ልጁ ስሜታ ሆኖ ልጆች ጋር ኮንፍሮንት አድርጓል። እሱ ነው ኮዚንግ ፋክተሩ መነሻ መሆን መቻል ያለበት። ከዛ በኋላ ምንድነው የሆነው? የመቀሌ ከነማ ደጋፊዎች ሙሉ በሙሉ ወደ ሜዳ በመግባት ሜዳው እንዳልሆነ ነው ሆነ ነው የሚለው ሪፖርቱንም እንዳየ ነው። ከዛ በፊት ደግሞ እርሰው መግለጽ ይገልጹታል ብዬ እየጠበቅኩ ነበረ። ጨዋታው ከመጀመሩ በፊት የእናንተ የዲሲፕሊን መመሪያ በማይፈቅደው መልኩ የመቀሌ ከተማ ደጋፊዎች የባህር ዳር ከተማ ደጋፊዎችን ይተነኩሱ ነበር ብሎ ኮሚሽነሩም ሪፖርት ጽፏል እንዴት ነው የገመገማችሁት እናንተ ኦኬ በመጀመሪያ አሁን በሪፖርቱ ላይ በቆሙ ጣሉት የሚል ነገር የለም እኛ የደረሰንንም ፊልም አሁን ግብቼ ልሰጥ እችላለሁ ማየት ይችላል እሱን እንፈልጋለን እንጠቀማለን ያን እያስረዳኋችሁ ነው ያለሁት እኔ ጨዋታ የተቋረጠበትን ምክንያት አስረዳኋችሁ ምክንያቱን ህዝቡ ሲያውቅ ሲረዳ ወደ መጨረሻው አንቀጽ ደግሞ እንመጣለን። ስለ አንቀጽ 74 እናንተ እኮ ያገናኛችሁ ያጋጫችሁ ያላችሁ ትዛጋ ነው። አልገባችሁም እያልኩ ነው። አለ አይደለም። አልገባችሁም እያልኩ ነው። አሁን እርሶ ሚስ ያደረጉት ሁለት ነገር ነው። አንደኛ ይሄው እኛ የኮሚሽነሩ የሰጡን መረጃ አለ። አንደኛው ውድድሩ በሚጀመርበት ደጋፊዎች ጠባጫሪ የሆነና ቅስቀሳዎች ሲያካሂዱ ነበር የሚል ሀሳብ። ከሳቸው ኮሚሽነሩ በግል ላነጋግሯችሁ ከሆነ በጣም ጥሩ፣ ኮሚሽነሩ ላነጋገሩ እሳቸው መልስ፣ እኛ ሪፖርት ላይ ግን የለም። እኔ ለሕብረተሰቡ ግልጽ እንዲሆን ኮሚሽነሩ ሪፖርት ያደረገውን በእውነት ለሕብረተሰቡ ትክክለኛ መረጃ ለማሳየት ጥረት የምናደረግ ከሆነ ኮሚሽነሩ የጻፈው ሪፖርትና ለዲስፕሊን ኮሚቴው ለፌዴሬሽኑ የቀረበው ሪፖርት ውስጥ አሁን የምትሉት ነገር የለም። ስለዚህ እንዲቋረጥ ያደረገው ክለብ ላይ ያረፈው ያረፈው ቅጣት ምን ምን ማዕከል ያደረገ እንዲቋረጥ እንዲቋረጥ ያደረገ ክለብ ላይ እንዲህ ተደርጓል የሚል ውሳኔ የለም። አሁንም እንዳተሳሳተ እንደ ፌዴሬሽን በደረሰን ላይ የለም እያልኩ ነው። አሁን ምንድነው የሚሆነው? እነዚህ ፕሮሲጀሮች መፈጸም ነበረባቸው። ቅድም ያልኩት የዲሲፕሊን ችግሮች ነበሩ፣ አዎ ነበሩ። የቴክኒክ ችግሮች ነበሩ፣ አዎ ነበሩ። በቴክኒክ ችግሮችም ላይ፣ በዲሲፕሊን ችግሮች ላይ ውሳኔ ይሰጣል። የቴክኒክ ጥፋቶችን የፈጸሙ የመቀሌ ወገን ነበረ፣ አዎ የባህር ዳር ቡድን ወገን ነበረ አዎ። በሁለቱም ሳይድ የተፈጸሙ ጥፋቶች ነበሩ፣ የዲሲፕሊን ጥፋቶች። ቴክኒካሊ ደግሞ የእኛ ውድድር አመራሮች ጨዋታውን ማስቀጠል ነበረባቸው። አሁን ጨዋታው በምን ምክንያት ተቋረጠ ለምትሉት፣ የእኛ የጨዋታ አመራሮች ጨዋታውን ባለማስቀጠላቸው ምክንያት ተቋረጠ። ስለዚህ በእኛ አመራሮች ምክንያት ጨዋታው ሲቋረጥ ሲቋረጥ ምን ይሆላል ወደሚለው ነው እንጂ የምንሄደው ቅድም እናንተ አንቀጽ ሰባ አራት እንዳላችሁት ሙሉ በሙሉ ተቋርጦ እኮ ሜዳው ሰውን አናስገባም አላለም። ቀጣይ በማግስቱ ጨዋታው መካሄድ ይችላል። በማግስቱ ሁለቱም ቡድኖች ገብተው መጫወት ይችላል። የተቋረጠ ጨዋታ በማግስቱ ይቀጥላል ስለሚል የማን ይሄ ዲስፕሊን መመሪያ ሳይሆን የከፍተኛ ሊግ የውድድር ደንብ ላይ ብላክ እንደው አይተቀምጧል ይሄን ክለቡም ያውቃል። ምን ይላል በአንዳች ምክንያት የተቋረጠ ጨዋታ በማግስቱ ይቀጥላል ይላል። በማግስቱ እንዲቀጥል ሲጠየቅ ያኔ ተመልካቹ ቢረብሽ ኖሮ አንቀጽ ሰባ አራት ይሰራል። ግልጽ እንዲሆንላቸው ግንዛቤ ችግር አለ ያልኩት እዚ ጋር አንቀጽ ሰባ አራት ያኔ ተግባራዊ ይሆናል። ምን ሆነዋል? ተመልካቹ ወሯልና አላጫወተም። ያኔ በዚህ አንቀጽ መሰረት ውሳኔ ይሰጣል። አሁን ግን ይሄ ጨዋታ ለጊዜው የተቋረጠ ጨዋታ እንጂ ሙሉ በሙሉ የተቋረጠ ጨዋታ አይደለም። ገና ፕሮሲጀሩን አልጨረሰም፣ ቅደም ተከተሉን አልጨረሰም። ስለዚህ በማግስቱ ጨዋታው ምን መሆን ነበረበት? መቀጠል ነበረበት። This ስለዚህ የውሳኔው ማከራዊ ነጥብ ባላለቀ ጨዋታ ላይ የተሰጠ ውሳኔ ነው ማለት ነው። አሁን የምንነጋገረው መጀመሪያ ስለተቋረጠው ጨዋታ፣ ጨዋታው የተቋረጠው ቅደም ተከተሉ ባለመጠበቁና የእኛ ጨዋታ አመራሩ ጨዋታውን በውድድሩ ደንብ መሰረት በከፍተኛ ልጅ የውድድር ደንብ መሰረት እንዲቀጥል ባለማድረጋቸው ምክንያት ነው የተቋረጠው። ስለዚህ ባላለቀ ጨዋታ ውጤት አይጸድቅም ባላለቀ ጨዋታ ውጤት አንድም ሰከንድ ብትሆን በእግር ኳስ ዋጋ ስላላት ተጫዋቾቹ በመጎዳታቸው ምክንያት ጨዋታውን ለማካሄድ አልተቻለም የሚል ሪፖርት አልደረሰንም። ይህንን ሪፖርት ደግሞ ሊያቀርብ የሚችል አካል በወቅቱ የለም። ስለዚህ ማንን ነው ጥፋተኛ ማድረግ የሚቻለው? የትኛውን ክለብ ለጨዋታው መቋረጥ ምክንያት ከሆነ በኋላ ጨዋታውን ለማስቀጠል የሚያስችልበት እድል ነበር። በዛ እድል ግን መጠቀም አልቻለም። ስላልተቻለ በአንቀጽ 74 መሰረት መሄድ አልተቻለም ማለት ነው። ስለዚህ የፍትህ አካል ያንን መሰረት አድርጎ ውሳኔውን ሰጥቷል። የእኛ ውድድ አመራር አካል በቦታው ኖሮ አብዛኞቹ ተጫዋቾች በማግስቱ ተጎድተው ጨዋታውን ለማስቀጠል አልቻሉም የሚል ሪፖርት ቀርቦልን ቢሆን ኖሮ በውሳኔው መሰረት የፍትህ አካሉ ያንን መሰረት አድርጎ ተገቢ ውሳኔ መስጠት ይችል ነበር። አሁን ግን እንደዛ ሊያስደርግ የሚችል ነገር አልነበረም። በዛ ምክንያት የፍትህ አካሉ ተገቢ የሆነ ውሳኔ ሰጥቷል። ያ አሁን እኛ እያነሳ ነው ያለ በሁለቱ ክለቦች ጨዋታ ነው። እነዚህ ልጆች ሙሉ በሙሉ ደጋፊው ሜዳ ገብቶ በእናንተም እዚህ ጋር የተገለጸ ነገር ነው። ሜዳው ተረብሿል። የተጎዱ ተጫዋቾች አሉ፣ የተጎዱ ደጋፊዎች አሉ። በዚህ ስነ ልቦና ውስጥ ያለ ቡድን ተመልሶ ገብቶ በሁለተኛው ቀን እንዴት ነው ጨዋታውን ሊያስችል የሚችለው? በአንዳች ችግር ምክንያት ለጊዜው የተቋረጠ ጨዋታ እና ከነጭላሾ የተቋረጠ ጨዋታ ልዩነት አላቸው አሁን ይሄ ጨዋታ ለጊዜው ነው የተቋረጠው፣ በምኑ ምክንያት እዛ ጋር በተፈጠሩት ነገሮች እዛ ውስጥ የተፈጠሩ ቅድም እናነሳቸው ነገሮች በመፈጠራቸው ምክንያት ተነስቷል። ምን ሆኗል? ጨዋታው ተቋርጧል። ጠዋት የጨዋታው አመራር ጨዋታው እንዲቀጥል ቢያደርግ ሁለቱም ቡኖች ይመጣሉ፣ ጨዋታ ይቀጥላል። በቃ ኖርማል የአልቃሊያ ጨዋታ። ከዛ በኋላ የሚሰጡት ውሳኔዎች እኮ በሙሉ የዲሲፕሊን ውሳኔዎች ናቸው የሚሆኑት። ደጋፊዎች ወደ ሜዳ በመግባት ብለዋል ተቀምጧል ባለጠው እዳ ሜዳ መግባት ተፈጠረ ይላል እኮ ገብተው እዛው ቀሩ ፖሊስ አስለካሽ እስከመጠቀም ደርሰው ተጠቀሙ ከዛ ምን ሆነ ጉዳት ሌላው ጸዳ የትም ቦታ ተመልካች ሜዳን ይወራል የትም ቦታ ላይ ተፈጥሯዊ ነገሮች ይፈጠራሉ የተጫዋቾች ጉዳት ሁሉም ነገሮች ይኖራሉ የሚወሰነን ደንቡ ነው አሁን የምትለው ነገር ሊኖር የሚችለው ሊከሰት የሚችለው መቼ ነበረ? ምናልባት ያንን ጨዋታ ጨዋታው ሲረበሽ አስር ሰዓት ምናምን ነበር፣ በዛ ሰዓት ከሩብ ከሃያ ነበረ። ምናልባት ረብሻው ምናምን ሰላሳ ደቂቃ ምናምን ፈጀ ብንል ሰዓት ሊኖር ይችላል። በዛ ውስጥ ለማስቀጠል ሊያስቸግር ይችላል። በማግስቱ ግን ምንም ችግር የለውም መቀጠል አለበት ይላለ። አደንባችን ድም እንዳልኩ ቢያልቅ ኖሮ ጨዋታው ቢያልቅ ኖሮ የዲስፕሊን ውሳኔዎች ብቻ ናቸው የሚወሰኑ ስላላለቀ ባላለቀ ጨዋታ ላይ ውጤት አይጸድቅም። ምክንያቱም በአንድ ደቂቃ ውስጥም ግብ ሊገባ ይችላል። አሁን አንድ ለአንድ ናቸው ሁለቱ ቡድኖች። ማን እንደሚያሸንፍ በ16 ደቂቃ ውስጥ መገመት እንችላለን? እንደ እኛ እዚህ ቁጭ ብለን አንችልም። በእግር ኳሱ ሕግ ያለው ሀቅ ይሄ ነው። በቃ ጨዋታው መቀጠል ነበረበት። ስለዚህ ለጨዋታው መቋረጥ ምክንያት ማነው? የጨዋታው አመራር ምን ማድረግ ነበረበት? ጨዋታውን ማስቀጠል ነበር። ጨዋታውን አላስቀጥለው ቢኮዝ አመራሮች በፈጠሩት ክፍተት ነው ቅጣቱ ወደ እነሱ ነው መሄድ ያለበት ከተባለ ክለቦች ለምን ተቀጡ የሚለው ነገር የእኔም ጥያቄ ነው። አንድ ሁለተኛ አንቀጽ 101 ላይ ነው እንግዲህ በዋናነት ቅጣታቸው ያረፈው እና ይሄ ግን መሆን ያለበት ለምሳሌ የእናንተ ቲቪሲ ክሊኒክ ያስቀመጠሀል አሁን አዲስ የተሻሻለ የፌሪ ዲሲፕሊን መመሪያ ቁጥር እንደሚያሳየው ውድድር በሚካሄድበት ወቅት የአስተናጋጁ ክለብ ወይም ቡድን ደጋፊ ወይም አመራር ወደ ሜዳ በመግባት ረብሻ በመፍጠር ውድድር እንዲቋረጥ ካደረገ አስተናጋጁ ክለብ ላይ ሊጣሉ የሚገቡ መሰረታዊ እንትኖች አሉ። አሁን ይህንን ሕግ ላለማንሳት እናንተ ስለፈለጋችሁ ነው ወደ አመራሩ የገፋችሁት? ለወይስ ክለቦች ላይ ምንም ችግር የለም ነው የተፈጸመው? ችግር እኮ ሁለት ችግር ነው ብያለሁ። የቴክኒክ ችግር የፈጠረው አመራሩ ነው። የቴክኒክ ችግር የፈጠረው ላይ የሚወስነው አካል ሌላ አካል ነው ይዞ ሁለቱም አካሎች የተለያዩ ናቸው እንድትረዷቸው የቴክኒክ ችግር የፈጠረው አመራር ላይ እርምጃ የሚወስደው የከፍተኛ ሊግ ኮሚቴ ነው። የዲሲፕሊን ችግር ላይ ለተፈጠሩ ነገሮች ውሳኔ የሚሰጠው ደግሞ የዲሲፕሊን ኮሚቴ ነው። ሁለት የተለያዩ ኮሚቴዎች ናቸው። ስለዚህ የተፈጠሩ ችግሮች ሁለት ናቸው። ክለቦቹ ላይ ለመንቀጣጠጥ አለ ሁለቱም ክለቦች ላይ የተፈጸሙ የግልም የቡድንም የዲሲፕሊን ችግሮች ስለነበሩ እነዚህ አንቀጾቹማ በዝርዝር አስቀምጠውታል። የዲሲፕሊን ኮሚቴው ብር የቀጡባቸው አንቀጾች በሙሉ እሱ ላይ ይዘው ከሆነ እኔም ልሰጥ ይችላለሁ አሉ አንቀጾቹ እነዛ ናቸው። ችግሮቹ ግን ምንድን ናቸው? የዲሲፕሊን ችግር የዲሲፕሊን ችግር የፈጠሩት በሙሉ በዲሲፕሊን ኮሚቴ ተቀጥተዋል። የቴክኒክ ችግር ደግሞ የፈጠሩት ጨዋታውን ያላስቀጠሉት አካላት ደግሞ በከፍተኛ ሊግ ኮሚቴ ተቀጥተዋል። ጨዋታው የተቋረጠው በቴክኒክ ችግር ምክንያት ነው። ቴክኒክ ችግር ምክንያቱን የፈጠሩት ደግሞ ጨዋታውን ፕሮሲጀር አላ ለጊዜው ተቋርጦ ነበር። አዎ፣ ለጊዜው የተቋረጠው በዲሲፕሊን ችግሩ ምክንያት ነው። ለጊዜው የተቋረጠው እዚህ ጋር ደግሞ መቶ አንድ ላይ ስትሄድ ጠዋት ጨዋታውን ነገ ጠዋት እናስቀጥላለን ሁለቱ ቡኖች እንድትመጡ ቢሉ ኖሮ አመራራሩ፣ ያኔ ተመልካቹ ሜዳው ኖሮ አትጫውቱም ቢል ኖሮ መቶ አንድ ይሰራላው። መቶ አንድ አንቀጽ የሚሰራው ይሄኔ ነው። ዋናው የጨዋታው መቋረጥ ዋናው ምክንያቶች ሁለት ነገሮች ናቸው የዲሲፕሊን ችግር አስወል ደግሞ የቴክኒክ ችግር። ስለዚህ ክለቦቹ ለቅጣት መጣል የተጣሉ የተጣለባቸው ቅጣት እኮ ምንድን ነው በሌላ እኮ አልተቀጡም። ጨዋታውን የቀረውን ደቂቃ ይድገሙ ነው የተባለው። አልተቀጡም እኮ ቴክኒካሊ አልተቀጡም። ሁለቱም ክለቦች ያልጨረሱትን ጨዋታ ይጨርሱ ነው የተባለው። ያንን ደግሞ ደንቡ ስለሚል የውድድር ደንቡ ስለሚል መቶ ሺህ ብር የመቀሌ ከነማ የተቀጣው በዲሲፕሊን ችግር ምክንያት ተመልካቹ በመውረዱ ምክንያት የእኛን ጥያቄ ይሄ ነው አይሰራም ከተባለ በዚህ ጨዋታ ላይ እዚህ ላይ የተቀመጠው ለምሳሌ አንዱ ቅጣት አንዱ ማነሱ ብዙ ቅጣቶች አሉ። ከ50 እስከ 150 ሺህ ብር ይቀጣል ይላል። ከ50 እስከ 150 ሺህ ብር 100 ሺህ ብር ተቀጣዋል። በምን ደጋፊዎቹ ሕገወጥ በሆነ መንገድ ሜዳ ውስጥ ገብተ ጨዋታውን በመረበሻቸው በመረበሻቸው በማቋረጣቸው ሳይሆን በመረበሻቸው በረብሻው ምክንያት ጨዋታው በረብሻው ምክንያትና ቆመ በተፈጠረው ረብሻውን እነማንፈጠሩት ማዕት ተዋናዮች አሉ። አንቀጽ ሰባ ሁለት የሚለው ተግባራዊ የተደረገበትን ምክንያት የፍትህ አካላት በዝርዝር መግለጽ ያለባቸው እነሱ ናቸው። ሰባ አራትም ማድረጋቸው ግን ትክክል ነው። ለምን ይሄ ጨዋታ ለጊዜው የተቋረጠ ጨዋታ ነው። አንድም ተመልካች ገባ፣ በሺህ የሚቆጠርም ተመልካች ገባ። የቅጣት ውሳኔ እንድትታረቅ ፈልገው የመቀሌ ከተማ እግር ኳስ ቡድን በተመለከተ ሁለተኛዋ ነጥብ እንስማ። ቡድኑ ከባህር ዳር ከነማ ቡድን ጋር በነበረው ጨዋታ ደጋፊዎች ጨዋታ እየተካሄደ ወደ ሜዳ በመግባታቸውና ከተጫዋቾች ጋር በመደባደባቸው የመቀሌ ከተማ ቡድን በዲሲፕሊን መመሪያ ክፍል አምስት ምዕራፍ ሁለት አንቀጽ አንድ መቶ አንድ በፊደል ከእስከህ መቶ ሺህ ብር ተቀጥቷል። ይሄ ከመቶ እስከ መቶ ሀምሳ ሺህ ብር ቅጣት እንደሚደነግግ ደግሞ አንቀጽ አራት ላይ ያለው ግን፣ መሰረታዊ ማሰሪያው ከላይ ያለው ውድድሩ በሚካሄድበት ወቅት የአስተናጋጅ ክለብ ወይም ቡድን ደጋፊ ወይም አመራር ወደ ሜዳ በመግባትና ረብሻ በመፍጠር ውድድሩ እንዲቋረጥ ካደረጉ አስተናጋጅ ቡድን ወይም ክለብ በፎርፌ ተሸናፊ ይሆናል የሚለው ላይ ነው። ግልጽ እንዲሆን የፈለግኸው በፎርፌ ተሸናፊ ይሆን የነበረው በሚቀጥለው ቀን ጨዋታው ይካሄዳል ተብሎ የቀረው ደቂቃ ለማስቀጠል ጥረት በሚደረግበት ጊዜ ቢፈጸም የሚሆን አንቀጽ ነው። ይሄ ጨዋታ ሙሉ በሙሉ በእነሱ ምክንያት ተቋርጧል ተብሎ ሪፖርት ሲደረግ የሚወሰን ውሳኔ ነው የሚሆነው ሪፖርቱ ላይ ግን በመቀሌ ከተማ ተመልካች መውረር ምክንያት እና ምክንያት ብቻ ጨዋታው ተቋርጧል የሚል ሪፖርት ለዲሲፕሊን ኮሚቴው አልቀረበም፣ የለምም ሪፖርቱም ላይተውም ከሆነ ስለዚህ ይሄ ጨዋታ ለጊዜው የተቋረጠ ጨዋታ ነው። ለጊዜው በማም ምክንያት ተቋረጠ። ከቅድም ጀምሮ ስንዘረዝራቸው የነበሩት ምክንያቶች እንዳሉ ናቸው። ደጋፊዎች ወደ ሜዳ በመግባት ሌሎች ገብቶኛል። ደጋፊዎች ወደ ሜዳ በመግባት ተፈጠረ ይላል እኮ አዎ፣ ገቡ ገብተው እዛው ቀሩ አስለቃሽ ተጠቀመና ከዛ ምን ሆነ? ሜዳው ጸዳ። ሜዳው ጸዳ። ጸጥታ ክፍሉ ሜዳውን አፀዳው። ይቀጥላል ጨዋታው። ይህን ሀቅ ነው መቀበል ያለብን። ሌሎቹም ትልልቅ ጨዋታዎች ልሂዷ ከመልበሻ ቤትም መጥተው እንዲጫወቱ ይደረጋል። ያም ካልተደረገ ደግሞ በማግስቱ ጠዋት እንዲጫወቱ ይደረጋል። ይሄ ፕሮሲጀር አልተደረገም ነው። ስለዚህ በወቅቱ በሁለቱ ክለቦች መካከል የደረሰው ጉዳት በእናንተ እይታ ቀላል ነው ብለው መውሰድ ይቻላል። እኔ በቦታው ላይ ተገኝቼ ጉዳቱን አላየሁም። ባየኋቸው አንዳንድ ነገሮችና ሪፖርቱ ላይ በሰማሁት ባየሁት ነገር እግር ኳስ ሜዳ ላይ በመሰረቱ ብዙ ጉዳቶች ይደርሳሉ። አሁን የጉዳቶቹ መጠን መገመት ያስቸግረኛል። በማንኛውም ቦታ ላይ ግን ስፖርታዊ ጨዋነት ጎድሎ ጉዳት እንዲደርስ አልፈልግም። እንደ አንድ ዜጋም አልፈልግም። በማንም ዜጋ ላይ እንዲደርስ አልፈልግም። የጉዳቱ መጠን ከፍ ያለ ነው፣ ዝቅ ያለ ነው፣ ጥፋተኛው የትኛው ወገን ነው ብሎ የሚወስነው ደግሞ እኛ ሳንሆን የዲሲፕሊን መመሪያውና የፍትህ አካላት ናቸው። የፍትህ አካላት ደግሞ ከፌዴሬሽኑ ነፃና ገለልተኛ ናቸው። በገለልተኝነት የትኛው ነው ጥፋተኛ፣ የትኛው ጉዳት ነው ከፍተኛ፣ ማን ነው ጉዳት አድራሹ የሚለው ግን ለእነሱ ብንተውላቸው አሁንም ቀደም ሲል ወደፊትም የራሱ እግር ኳስ ፌዴሬሽኑ እንዳ የምንፈልገው ለተከታታይ ሁለት ጊዜ በተመሳሳይ ሜዳቸው ላይ ችግር የፈጠረን ክለብ ማስተመም ነው የሚሻለው ወይስ ማስተማር ነው የሚሻለው በእኛ በኩል ማስተማር እንደሚቀድም እናስባለን። ማስተማር ወሳኝ እንደሆነም ይታወቃል። እና አብዛኞቹ የቅጣት ውሳኔዎችም የሚተላለፉት ለማስተማር እንደሆነ ይታወቃል። ነገር ግን በአንድ አጋጣሚ በተፈጠረ ረብሻ ምክንያት ወይም በአንድ አጋጣሚ በተፈጠረ ስፖርታዊ ጨዋነት ምክንያት አንድን ክለብ ወይም አንድን ቡድን ለረጅም ጊዜ ወይም ደግሞ ከውድድር እስከ ማገድ የሚደርስ ውሳኔ መስጠት በሕብረተሰቡ ላይ ሊያደርሰው የሚችለው ጉዳት አለ። ክለቦች ደግሞ በተቻለ መጠን ክለቦች ከጥፋታቸው ተምረው ይህን ስጠት ላለመድገም በተለይም ደግሞ ደጋፊዎቻቸውን አስተምረው ሪፖርት የሚያቀርቡና ለስፖርታዊ ጨዋነት መርሆች ለመገዛት ዝግጁ መሆናቸውን እስካረጋገጥን ድረስ ክለቦችን እያስተማርን እንቀጥላለን። ወደፊትም ዋናው መርሃችን የሚሆነው በማስተማር ላይ እየተመሰረተ የስፖርታዊ ጨዋነትና የውድድር ስርዓት እንዲሰፍን ማድረግ ነው። ሁሊጋኒዝም እኮ ወይም ደግሞ የዚህ የስፖርታዊ ጨዋነት ችግር የእኛ ሀገር ብቻ ችግር አይደለም። ዓለም አቀፍም ችግር እንደነበረ እናስታውሳለን። ፌዴሬሽኑ ምን ያህል ውሳኔዎችን ነጻ ሆኖ ይወስናል? በመጀመሪያ ደረጃ በፌዴሬሽኑ የመተዳደሪያ ደንብ መሰረት ካፍና የካፍና ፊፋን መሰረታዊ የመተዳደሪያ ደንቦች መሰረት አድርጎ በተቀረጸው የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ መሰረት ብቻ ነው። ከመተዳደሪያ ደንቡ ደግሞ የወጣው የዲሲፕሊን መመሪያ አለ። እሱ ብቻ አይደለም፣ የእያንዳንዱ የውድድር ደንብ አለ። ከዛ ውጭ ግን የፍትሕ አካላት የሰጡት አካል ውሳኔ የመጨረሻ ነው። በእነሱ ውሳኔ አሰጣት ውስጥ ማንም ሰው ጣልቃ አይገባም። ገለቶቸው ነው። እነዚህ ሰዎች እንድታውቁት የምንፈልገው የሕግ ሙያተኞችም ናቸው። የእግር ኳስ ሙያ ብቻ በፍላጎት የሚሰሩ ምንም አይነት ክፍያ የማይፈጸምላቸው በበጎ ፈቃደኝነት የሚሰሩ በየሳምንቱ ሁሉ ጊዜ እየተገናኙ እየተሰበሰቡ የውድድር የውድድር ሪፖርቶችን መሰረት አድርገው ውሳኔ የሚሰጡ አካላት ናቸው።